ማን ትባላለች ስልስ፣ አይታል በአባት ፍቅር ተጎርታ ተጎርታ አይደል? አዎ ማን ትባላለች ስልስ፣ ዋ ተዚህ ታኛ ገራ የለም የምትኖር ታዲስ አበባ ድረስ ሂዳ አስፈልጋ አስፈልጋ የሚሆነው የለም ሲባል ጊዜ ተመልሳ መጣ። እዚህ ናት አሳግኝ ስል እጅ አገኘኋት፣ አላለው እንደፈራሁት የደምጥ አበባ የመሰለሽ ልጅ እኮ ነተን፣ ድምጥን ድም አበባ፣ የኛ ቤት ልጅ አትመስልም እንዴ? ሰጣያት ዝምለ የኛ ቤት ልጅ አትመስል፣ አበባ የመሰለሽ ልጅ ናት። አነጋገ አንነጋገርኳ ታጨው ባጎትፋት ምናምን ኋላ ነገረች። አባቷን እንደምትወደው መፈልጋ ፈልጋ እንዳጣች ነገረች። ምን አሁን ምንድን ነው የምናደርግ? አምጥቻታለሁ። ምን ምሽት ማንጥ የደማው አንተ ትኛ ቤት ያለችት እኮ ነው። እዚሁ አጠገባችን። አትኛ ቤት? እኛ ቤት እንጂ ማታ ይዣት የመጣው እግይ፣ ማታ እኛ ቤት ይዣት የመጣው ልጅ ራሱ። በጊዜ ተኝቼ ነበር እኮ እና ማለዳ ላይ አለጋ እንግእን ማታ ላይ ይዣት የመጣሁት እናማ፣ አሁን እንዴት እንደምናደርገው ማንት አድርገን አታምንምኳ። አሁን እሷ እሱ እኮ ነው። እኔም ግራ ገባኝ። ችኩን ምን ባደርጋት ይሻለኛል? ችኩልና መቼም ችኩልን፣ እሱም ችኩል ነው፣ እሷም ችኩል ናት። አሁን ድንቁን ምን አባቴ ማድረግ እንዳለብኝ ድንቁን እንላክና

ስድስት አመት አካባቢ ቢሆናቸው ነው። አስራ ሁለት አመት ምናምን እነሱ ተመጋባታቸው በፊት አስራ ስምንት አመት ቀድሞ የሆነ ነገር እንዴት አድርገህ ትመልሷለህ? እንግዲህ በኋላ ትን የለም፣ የለም እነግራታለሁ። ድንቁ እውነቱን መነግራት እምቢታለች። እንግዲህ የለም፣ ወደኋላ የለም። ሀብት ንብረቷን የልጅቷን ሀብት ንብረት እስከ ዛሬ ያደገችበትንም ወገግ አድርጎ ከፍሎ ይሰጣታል። ልጅቷ ራሷን ችላ ትቀመጣለች። እንዴት አይነት ነገር ነው? እንኳን እዚህ ደረሰች። አሁን ያውራችሁ፣ አሁን የልሄድና እኛ በዚህ እንቆይ። ኧረ አብየቱ አብየቱ፣ ልጅ እናንተና እና እናውራት። ልጅቱ ስደጉልላችሁ፣ ሞባይል ባትሪ አዘቀፈ። ኧረ አልዘጋም ነው። ከተማ ከገባው በኋላ ምን እንዴት ይዘጋል? ኮረንቲ ልጅ እንዴት ይዘጋል? ደንቆ፣ አንተ ደጉልብህ ነው ወለ ደጉልብህና ኑ፣ አብራችሁ ኑ ስል የዛን ጊዜ ተሰባስባችሁ አንተም አንተም ሆናችሁ ልጆችን አያስከትላችሁ ኑ አደራ አደራ ይኸው አንተ ዋዘኛ ነታ እንደ እንትን እንዳትል ናት ብለን እንዴት በጊዜ ስለሆነ ወደ መቸም እነሱ ችግር ፈጣሪ ናቸው። ችግር መፍጠራቸው አይቀር ታላመኑና የለም የለም፣ ግዴታ ያምናል። ታላመነ ንብረቷ አንስተ ዛሬ ያደገችበትን ጨምሮ በገግ አድርጎ ከፍሏ የሰጣታል። አዎ ምን አባቱ ይሄ የሆነ ሰው እነዚህ ሰዎች የተዱናት ቧርገው ከፍተው ቤቱ ከተማ መምጣታቸው ምን ይሻላቸዋል እ ሲነግሯቸው የማይሰሙ ዳምጤ ዳምጤ

ዚህመጥቻ ሞት እንዲሁ አልተቀጀርሁም። እንዲሁ እሱማ ሁሉም ነገር እኮ በቤት ምንድን እና ምንድን ነው? ቆይ የፈለግኸኝ በሰላም ነው። በሰላም ነው። እንግዲህ ዛሬ የመጣወት በአንድ ጥብቅ ጉዳይ ነው። ልሞትልህ ያው አምነህ እውነቱን ነው የምትነግረኝ። የምታደርገውን ነገር ነው የምንነጋገር። ሰት ሳሰማ ሰማች አልሰማች መሰማሚያ ደፈን መስማቷማ አይቀርም። ምንድን ነው እና ቆይ ደግሞ ትዝ ይልሀል፣ እኔ የመጀመሪያውን ተድሬ ወደ ቤት ስመለስ አንተ ጋር ትንሽ ጊዜ ኖረች ሴት ነው። የእሷ ጉዳይ ነው። በእሷ ጉዳይ ነበር እና ምንድነው የእሷ ጉዳይ ማለት ነው? እንደ ሰልስትና እንዲህ ጠላ ቤት መግራት ከዚያ አንድ አንሳ ሁለት አንሳ ስለ ልጅቱ ሲወራስ በኋላ ጉዳዩን ምንድነው ብዬሽ እኔ የጠጋስን ልጅቱ አባቴ ጠፍቶኛል አላውቀውም። ለሶስት ዓመቴ ነው አባቴ ጋር የተለያየነው ሶስት ዓመት ሲሞላኝ እንዳየሁት እናቴ ነግራኛለች። ከዚያ ወዲያ የማውቀው ነገር የለም ብላ ፎቶን ይዛህደስ ከአዲስ አበባ አንተን ስታስፈልግ ልሞት ኋላ እኔ ደግሞ ማናት ብዬ ስጠይቅ እንደዚህ ዚች መንደር ያለችው አሉ ይሄ ልጅ አዲስ አበባ ህዳ እያሉ ሲነግሩኝስ አልመጣልኝም። ኋላ እስቲ ልያት አልኩኝ። እንዲሁ ለካስ ስጋ እንዲያው ጠርቶኝ ይኖሯል። እስቲ ልያት አልኩና አሳጁኝ እስኪ ማነው የሚያሳጅ ብዬሽ ስህተት ብዬሽ ስዬ፣ በስመ አብ ወልደ መንፈስ ቅዱስ አላለችህ፣ ቤት ውስጥ አጎትሽ መጣል። በስመ አብ ወልደ መንፈስ ቅዱስ የደነገጥኩህን ለእዚህ። ያው እዚያ ምንድን ነው ብዬሽ ስል እስኪ አስፈልጋ አስፈልጋ አጣችሁ። እናንተም የት እንደገባችሁ አጀሁም የሚል ሰው አልተገኘም። እናንተም ስጠፉ እሷም ቤተሰቦች ቤተሰቦችና አባቴን ወገል ማወቅ ፈልጋለሁ ብለህ በቴሌቪዥኑ እህዳ አስፈለገች

እናንተ እንተ ተተጋባችሁ ይመስለዋል ምን መጣ ብዬሽ አደራ ምን መጣ ብዬሽ እኮ እናንተ ስንት ጊዜ ሆነ አምስት ስድስት አራት ስድስት ቂሎችን

ቤት ሰው ይዞ አጎትሽ መጣ፣ ለክሰት ቤቱ እንጂ እዛን ጊዜስ መሬት ቦግ ብላ ትውጥኝ። ደስ ያለኛ እንጂ ማ ሁላ ኋላስ ነስቲ ልጅስ ሳንኳት እና ምን አረግሽ? የተነበርሽ ምን ልጅስ ስፈልግስ ሳወራትስ በየአንጫ ስፈልግ እናንተን ፍለጋ ስንጓለል እንዲህ ሳረግ እንዲህ ሳረግ ብላ ጉዳዩን ሁላ ነገረች እና አሁንም እችልሽ ተእናንተ ጋራ ትተዋወቅ ብዬሽ አንቺን እንዳይከፋሽ መቸም፣ እንግዲህ እንደምታውቂው በውሽማ አልተወለደችም። በውሽማ ስላልተወለደች አይከፋሽም ብዬ አስባለሁ። እንግዲህ እንዲከፋሽም አልፈልግም፣ እንዳይከፋሽ አሁን የውልህ ከፋል እንዴ? ዙላ ቅንጥሙን ማለት ትተህ ልጅቱና አንተ አምጣት፣ ወይ ልሂድና ልያት። አሁን እኔም ቢሆን አመጣታለሁ፣ ልጅቷን አምጥቻታለሁ። በዚያ ላይ ደግሞ እጮኛላት እሱ ጋር ሸጋ ነው ብላ

ተደሜ ጋር ተነጋገሩ እና ይዛችኋቸው ኑ። መንገዱ ላይ እኔ ወጥቼ ቀበላቸው። አሁን አደራ አደራ። አንተ ዋዘኛ አንተ ዋዘኛ ንሳት በቃ አይቆጠረበት በለው። ኋላ እንጫወታለን። እንዲህ አርግማ ድንቁ ትንስማ ተሎ ብለ ይዛቸውን አማ በቃ

የኔ ሲሆን እንደት እንደያለ ብዬሽ ነው እንደት አይደለም እንግዲህ ይኸውልሽ፣ እንግዲህ ይመችም የኔ ችግርም አይደለም። እኔ የሙች እኔ እንደውም እጠራጥርሻለሁ መድሀኒት እንደውም እነ ቅናት ቤት ያደረብኝ ምንድን ነው? አንቺ ልጅ ልጅ ናት እኮ የእኔ ልጅ ማለት የአንቺ ልጅ ናት እንጂ እንደውም ቢሆንም

እንትስማሙ ተስማሙ ሞት ለደስ ብሏቸው እኮ ነው ታለመጣ። አሁን ለምን እዛኛው ጎረቤት አለ በግ ነጋዴው ተስቱ አንዱን ትልቁን መሳይ በግ መርጠህ፣ ደስ ያለህን አንተ መርጠህ ይዘውና ኋላ ላይ አበይ ሲመጣ ብሩ ይሰጣል በለውና ይዘውና። በል አዎ